ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? እንግዲህ ማለት ነው ትናንትና እንዴት ነበረ? እንዴት ነበረ? ሆስፒታል እንግዲህ ማለት ነው። ሲጀመር የቡታጀረ ዩቱበሮች ማለት ነው ሆስፒታል ለእናንተ ማለት ነው እንዴት ልበላቸው፣ ገነት ነው። በጣም ነው የምትወዱት አይደለ? በጣም በፍቅር ነው የምትወዱት ምክንያቱም ሆስፒታል ሲባል በጣም ነው የምትወዱት። ትላንትናም ተናገረ ያለው እና ሆስፒታል ለእነሱ ብርቃቸው አይደለም፣ ቤተሰብ ብርቃቸው አይደለም። ገባችሁ አይደለም? ምክንያቱም በአመት አስሬ ነው የሚገቡት ሆስፒታል ማለት ነው። ሰው በአመት አንዴ እንኳን አይገባም። እግዚአብሔር ጤና ስለሰጠኝ አመሰግናለሁ ብሎ እግዚአብሔርን ያመሰግናል። እነሱ ደግሞ እግዚአብሔር በግድ ለምን ሆስፒታል አትከተኝም ለምን አላለቅስም እያሉ ሆስፒታል ነው የሚገኙት ማለት ነው። ስለዚህ እንግዲህ ምን እንላለን? ምን እንላለን ማለት ነው። የተመኙትን ይስጣቸው አይደለም እንለው። አዎ፣ የተመኙትን ይስጣቸው። አንድ ሰው እኔ ሳይታመም ምንም ሳይሆን በጤና እያለ ሆስፒታልን ከተመኘው እኮ እየተመኘውን ይስጥ ነው። ምክንያቱም እግዚአብሔር ለእኛ ከጤና በላይ ምንም አይነት ነገር የለም አይደል እንዴ? ጤና ሰጥቶን እግዚአብሔርን አስቀይሞ ሆስፒታልን ከተመኙ ይስጣቸው፣ ምንም ማድረግ አይቻልም። ምክንያቱም ሰው የተመኘው ነው የሚያገኘው ማለት ነው እና አንዳንዴ ለብር ብለን ማለት ነው ሆስፒታል ስንንከራተት እዛው ነው የሚያስቀራን። ይሄ አያውቁም እነሱ ማለት እን እንጃ አላውቅም። እግዚአብሔር ይቅር ባይ ነው ይቅር ባይ ነው እንደ ሰው አይደለም እኮ ሰው እኮ ምንም እንትን ብትሉ አይችልም። ገባችሁ አይደለ? ይከሳችኋል ወይም ደሞ ይሰድባችኋል ምናምን ነገር ግን ማለት ነው እግዚአብሔር ደግሞ በጣም ይቅር ባይ ስለሆነ ይቅር ስለሚል እንደፈለጉ ያደርጋሉ። ወይም ደሞ እኛን እየዋሹ ማለት እግዚአብሔርን አይዋሹም እኮ ሰውን ነው እነሱ የሚፈሩት፣ እግዚአብሔርን ሳይሆን ማለት ነው። እና ሁሌ እሱታ ነው የሚገኙት ማለት ነው። ትላንትና እንግዲህ አብርሽ ታሟል ምናምን የምትሉ ሰዎች አላምንም ልንገራችሁ፣ ማለት ነው። ምክንያቱም እኔ ከዚህ በፊትም ተናግሬያለሁ። አንድ ዩቱበር ወይም አንድ ታዋቂ አርቲስትም ሆነ ዩቱበር ማለት ነው አንድን ውሃ እንኳን ሲጠጡ ልንገራችሁ የውሃ እንኳን ሲጠጡ ሃይላንዷን ስም እንኳን እንዲታይ አይፈልጉም። ያለ ገንዘብ ማለት ነው ልንገራችሁ፣ ያለ ገንዘብ። ምክንያቱም ያ ውሃ የጠጡት ውሃ እኔም እገዛለሁ፣ ምክንያቱም ሩታ የጠጣችው ውሃ መግዛት እፈልጋለሁ ብዬ እንዳልገዛ ማለት ነው፣ አያሳዩም። የሚጠጡትን ውሃ እንኳን ማለት ነው ስሙን አያሳዩም፣ ያለ ብር ያለ ማስታወቂያ ልንገራችሁ ማለት ነው። አንድ ውሃ ሲጠጡ ስም ካሳዩ ወይም ደግሞ አንድ ነገርን የምግብ ቤትም ስም ሆነ የሆነ ቦታ ብቻ ስም ካሳዩ ዩቱበሮች ማስታወቂያ እየሰሩ ነው። ልንገራችሁ ብር ተከፍሏቸው ነው ማስታወቂያ የሚሰሩት። ትላንትና አብሪሽ የገባበት ሆስፒታል ማለት ነው አዲስ ሆስፒታል ነው። ስለዚህ ማስታወቂያ ያስፈልገዋል። ወደ እንትን ወደ መንደር ገባ ያለ ስለሆነ በደንብ የክኔኑን እንዴት ልበላችሁ ከመግቢያ ጀምሮ ህንፃውን ሙሉን ቀርጾ ማለት ነው፣ እና ደግሞ ታብሌኑን ምናምን በደንብ ነው እየቀረጹ እያሳዩ የነበሩት ማለት ነው። ልንገራችሁ አንድ ሰው ይሄ ሆስፒታል ገብቶ እንኳን ዝም ብሎ ማለት ነው የሆስፒታሉን ዝም በፍጹም ቀርጾ አያሳያችሁ። ስለዚህ እነሱ አንደኛ አብሪሽ በዚሁ አጋጣሚ ለእኛም ድራማ እየሰሩ ሆስፒታል ገባ፣ በዛው ደግሞ ማስታወቂያ እየሰሩ ነው። ነገር ግን እኔ የሚያሳዝነኝ ምንቶ ታውቃላችሁ? እነሱ ማስታወቂያ በሰሩት ቁጥር ወይም ደግሞ ሩታ ናት በዚህ በሩታ ምክንያት ነው ሆስፒታል የገባው ማያውቁት ማለት ነው ሩታ ናት እንደዚህ ያደረገችው ብሎ ሩታን መሰደቧ ነው የሚያሳዝነኝ። ሲቀጥል ደግሞ ሩታ ደግሞ በዚህ ልክ ማልቀስሽ እንደ ማስታወቂያ ነው መሰሩት። አለቀ ማልቀስ እንደዚህ መሆኑ ምን አስፈለገው? በዛው የማስታወቂያን ብር ትበላላችሁ፣ በዛው ደግሞ እኛን ደግሞ የእውነት ለማስመሰል ትሞክራላችሁ። እውነት እውነት አውርታችሁ እንቅጭ እንቅጭ አውርታችሁ ምን ችግር አለ? እውነት እውነት ብናውራ ማለት ነው። በዚህ ልክ ማልቀስ ሩታ ምን አስፈለገሽ? ቆይ ተስማምተሽ ማስታወቂያ እየሰራሽ ነው፣ እሺ ይሁን፣ እሺ። ማስታወቂያ ደግሞ በብዙ አይነት ነገር መስራት ትችላላችሁ። ግን አብርሽታሞ በጣም ከዛ በኋላ ይሄ ሆስፒታል ምርጫው አድርጎ ሆስፒታል ይሄ ሆስፒታል ገባ ስለዚህ እዛ ሆስፒታል ሄደን እንታከማለን እንድንል ነው እግዚአብሔር ጤና ከሰጠን አንሄድም ሆስፒታል አንፈልግም እኛ የመዳን ቀሞች ማለት ነው አንፈልግም ሆስፒታል በቃ እግዚአብሔር ጤና ይስጠን እንዴ ከታመምን ፀበል እንገባለን በሃይማኖታችን እናንተ ማስታወቂያ እየሰራችሁ የሆስፒታል እናንተ ሰውን እናንተን የሚወዱ ሰዎችንም ታስለቅሳላችሁ እናንተ በማስታወቂያ ብርትበላላችሁ በዩቱብ ብርትበል አይደብራችሁም እንዴ ትንሽ ለሰው አታስቡም እንዴ ከገንዘብ እናንተ ሰው ይበልጣል ገንዘብ ይበልጣል ግን ትንሽ አታስቡም ለሰው በዚህ ልክ በቃ ኧረ ተው ግን እኔ እንኳን ተውኝ እኔ እንኳን ተው እኔ አልደመርም ከነዛ ጋር ነገር ግን በጣም እናንተን የሚወዱ የሚያለቅስ ሰው አሉ ማለት ነው እስካሁን ያልነቁ እነሱንማ የሆነ በተኙበት ቀዝቃዛ ውሃ ላቸው ላክ ደፍተን ካላስነቀናቸው መቼም አይነቁም ማለት ነው እ? ጥሩ አይደለም እንደዚህ አታድርጉ። ሰማችሁ አይደለ? ሩታ ደግሞ ማለት ነው እንግዲህ አሁን በዚሁ ይታረቃሉ፣ አንድ ላይ ይሆናሉ። አለቀ ነገሩ አከተመ። ሰማችሁ ማሰረጃ ምንትሴ ምንትሴ የሚባል ነገርም ይቀራል፣ ይረሳል። በቃ አብርሽ ይነቃል በዛው፣ ሩታ ዘው ትገባለች። ያው የሆነ ብድግ ብላ እኔ ሄድ እፈልጋለሁ እንዳትል ብቻ ነው እኔም የምፈራው። እንግዲህ ቤተሰብ ሰላማችሁ ይብዛልኝ ባይ